ምና አለ አንዳችሁ እንኳን ማለት ነው ለፍቅር ብትሸነፉ አንዳችሁ ተሸናፊ ብትሆኑስ ፍቅር ውስጥ እኮ ማሸነፍ ሳይሆን መሸነፍ ነው፣ እያወቃችሁ ራሱ መሸነፍ ነው። እውነቴን ነው ምላችሁ ቤተሰቦቼ ዛሬ እንግዲህ ያው የናፈቃችሁ ብሩኬ፣ እንግዲህ አንድ አራት ቀን ሆኖታል፣ ስልኩንም ምንንም ብዙ በውስጥም ሲደወልለት እንግዲህ እየመለሰም አይደለም፣ ከዩቱብም ጠፍቶ ነበር። ብዙዎቻችን ተናፍቆ ነበረ ብሩኬ ሸበላው፣ ዛሬ እንግዲህ መጥቷል። እሱም የመጣ በሚፍታ በኩል ነበረ ሚፍታ እንግዲህ ነበረ በውስጥም ያው ሪከርድ ያደረጉለት ነበር ስለ ሀይሚ ስለ ብሩኬ እያሉ። ዛሬ ግን ሁለቱንም አገናኝቶ ችግሩን ለመፍታትና ወደበፊት ወደ በፊት ወደ ድሯቸው ፍቅራቸው እንዲመለሱ ሞክሮ ነበረ። ግን ከሀይሚም የሚወጣው ነገር ትንሽ ከብድ ነበር። ያው ብሩኬ ደግሞ ሀይሚን ስለሚወዳት ያው እንዳያችሁ አይደለም ሀብል ተደርጎላት፣ ያው የምትወዱትን የራስ ያላችሁትን ሰው ማንም ሰው እንዳይባችሁ አትፈልጉም አይደለ? ብሩኬ ደግሞ እንደዚህ የሚሆነው እኮ ሀይሚቸው ስለሚወዱሽ ነው። ጌታ ስለሚወድሽ ስለሚያከብርሽ ነው። በዚህ አጋጣሚ ተጠቃሚ አንቺ ራሱ ብትሸነፊለት ሀይሚ የምን ችግር አለ? የእውነቴን ነው። ፍቅር እኮ ማሸነፍ አይደለም መሸነፍ ነው። ፍቅር እኮ ዝቅ ማለት ነው። እውነቴን ነው የምላችሁ ቤተሰቦችን ነው። እስቲ ሁለቱም አይን ለዩት። ሁለቱም ጨርሰናል፣ የተዘጋ ነገር ነው ይላሉ እንጂ ብሩኬ ጋርም ሀይሚ ጋር ፍቅር አለ። እውነቴን ነው ብላችሁ እና አሁን ብሩኬ፣ ሀይሚ አንዳንድ ቃላቶችሽ የብሩኬን እንትን ጥሩ አይደለም። ለምንድን ነው ሀብሉን እንኳን ትናንት ስታደርጊ የፈጠረውን ነገር ሲላት እንኳን እኔ አውቄ አይደለም ያደረግኩት፣ ከፈለግኩም ደጋግሜ አደርገዋለሁ የሚል ቃል ነበረ። እና ምንም ሊግባቡ አልቻሉም። ቤተሰቦች ብሩኬ ጋ ሳየው የቅናትም ያው አደና የሚወዳቸው ሰው ይቀና። አደና ችግር የለውም። ሳይሚን እኮ ስለሚወዳት ነው እንደዚህ የሚሆነው። ብሩኬ ጌታን ባይወዳት ለሷ ክብር ባይኖረው ባይፈልጋት እንደዚህ አይሆንም። ከማንም ጋር ፈለገችውን ብትሆንና፣ ስለሚወዳትና ስለሚያከብራት ነው። ሃይሜዬ ደግሞ አንቺ እንደ ሴት ተወጇለሽ። ብሩኬን የእውነት አይንሽ ነው ያስታውቃል። ሲጠፋ ራሱ አታስመስልም እንጂ፣ ሲጠፋ ራሱ ሃይሚ እየናፈቃት ነው። ግን ቢሆንም ሃይሚቹ አንቺ እንደ ሴት ብትሸነፊ፣ ወን ብሩኬ ቢሸነፍ፣ ሁለቱ ጋን ቤተሰቦች ይገልህ ያለመሸነፍ እውነት ያለ መሸነፍ በቃ ለመሸነፍ ፍቅር ደግሞ እንደዚህ አይደለም። ፍቅር መሸነፍ ነው። ፍቅር ማለት ደግሞ ዝቅ ማለት ነው፣ ለሚወዱት ሰው ያ ሰው የማይወደውን ነገር መራቅ ነው። አደን ለምታፈቅሩ ሰው የማይፈልገውን ነገር መራቅ ነው። እና ሃይሚዬ እኔ በጣም አስተዋይ አድርጌ ነው ማስብሽ። አሁን አስተዊ፣ ለምንድን ነው ለብሩኬ ዝቅ ብት የለት ምን ችግር አለ? ብሩኬ ነው ሴት ልጅ የሚያከብር እውነት ነናቱ ለቤተሰቦቹ። እንደዚህ አይነት የጨዋ ቤተሰብ ልጅ ተገኝቶ ይበድልሽ ማለት አይደለም እኮ አንቺ ጋም ጥፋት ሊኖር ይችላል ብሩኬ ጋም ጥፋት ሊኖር ይችላል። ፍቅር ግን ያው እነዛን ሁሉ ማይደመስስበት ኃይል አለው። የሚደመስስበት ኃይል ፍቅር ማለት ነው። ምክንያቱም ፍቅር ሁሉን ያሸንፋልና፣ ሀይሚዬ እንደው አይንሽን ገልጠሽ ቡሩኬን አዳምጠሽ ምናለ ተግባብታችሁ አንዳችሁ እንደው ተሸንፋችሁ በፍቅር ብትመጡልን፣ እኛ እንደው የድሮ ፍቅራችሁን ናፈቀን ጌታን። እኔ እንደው የቡሩኬና የሀይሚ ድሮ ሆኖ የሚመጡት የፍቅራቸው ጊዜ እኔ ጸባቸው ራሱ የፍቅር እኮ ነው፣ በፊት ላይ ማለት ነው። አሁን ግን ምንም ሊግባቡ አልቻሉም። ሀይሚም እንደምታየው አትሸንፍም እንደ ድሮ። አሁንም በይቅርታ ሁሉን ነገር እንድንቀጥል ነው የምንፈልገው። ይበቃል ነው ምትለው አሁንም እሷም፣ ግን ቢሆንም ምን ችግር አለ? ጓደኛሞች ፍቅረኛሞች ውስጥ እኮ ነገሮች እየተባባሱ አይሄዱ እንጂ በይቅርታ ምንም አይፈታ ነገር እኮ የለም። ሀይሚ ያንቺ የምትብጁ የምታፈቅሪ ከሆነ ይቅርታ እያልሹ ብታልፊው እሱም የወድሽ ማይፈቅሪሽ ከሆነ ይቅርታ እያልሽ ቢያልፍ ምን ችግር አለው? ምንም ችግር የለውም እኮ ሀይሚዬ። እና ቤተሰቦች እኔ እንግዲህ ከሁለቱ የተረዳው ዛሬ እንግዲህ ሚፍታ ሊያግባባ መጣ፣ ግን ሊግባቡ አልቻሉም። አሁንም ወደኋላ ነው። ሀይሚም አንተነህ በሶሲ እንድሰደብ እንድረገጥ ያደረከኝ ትላለች። ብሩኬም ትናንትና እንኳን አብላሰርሽ ማትፈልጊ ምንም ሽ የመኛ ብትሆኝ በአቀራሱ ያንን ነገር ያለ ፍላጎትሽ ምንም ሚሆን ነገር የለም እያለ ነበር። አሁንም ወደኋላ ትናንትም ለካ ዳን ያረገላትን አብል አንገቷ ላይ አይቷል። ያም ተሰምቶታል። ብሩኬ ቪዲዮ ያለው ባይመጣም ሁለቱም ቪዲዮ ያሉ ግን ቢሆንም አሁን ላይ መግባባት አልቻሉም። መግባባት ደግሞ እንዳይችሉም እንድናያረጋቸው ሁለቱ ጋም እልህ አለ። እውነቴን ንምላችሁ ቤተሰብ አንዳቸው ለአንዳቸው መሸነፍ አይችሉም። ፍቅር ደግሞ ማሸነፍ ሳይሆን መሸነፍ ዝቅ ማለት ነው። እና ሀይሚ አንቺ እንደ ቲነሽነትሽ እንደ ሴትነትሽ፣ በእርግጥ ሴት ሲበል አይደለም ግን ለፍቅር ዝቅ ብት ምን ችግር አለ? የበለጠ እኮ ለፍቅር ሴት ልጅ ናት መስዋዕትነት የምትከፍለው ስለዚ፣ ሀይሚ ብሩኬን እንደምትወጂው በጣም ያስታውቅብሻል። እና ሁለቱም አልግባባ ሲሉት ያው ሚፍታ በመጨረሻ ካሜራውን ዘግቶ ከካሜራ ጀርባ እንግዲህ ሊያወራቸው ነው ሁለቱንም ይዟቸው የሄደው በዚህ ነው ያለቀው። ቤተሰቦቼ ሊግባቡለት አልቻሉም። ምንም የሰላም ወሬ ያወሩም። በእርግጥ ነገሮች የሚፈቱት እንደዚህ ግልጽ ለግልጽ ሲፋተጉ ነው። ግን ቢሆንም ግን የነሱ ደግሞ ቀን በቀን እዛው ላይ መሆናቸው ትንሽ ይከብዳልና ሀይሚና ብሩኬ የእውነት የድሮ ፍቅራችሁን ናፍቆናል። ሀይሚዬም እንደዚያ ቱኝ የእውነት እንደዚያ አቱኝ ብሩኬ ምርጥ ልጅ ጨዋ አስተዋይ፣ እውነት ጥሩ ምን የመሰለች እናት ጨዋ ቤተሰብ ያሳደገው ልጅ ነው። አንችም እንደዛው ግን እንደዚህ አይነትን ሰው ማግኘት አይምዬ የእውነት የማይታሰብ ነው። ያውም በዚህ ዘመን ማለት ነው። እንደ ብሩኬ አይነት ወጣት ወንድ ማግኘት መታደል ነው እና እንደው ብትሸነፊ ምን ችግር አለው? ለአንዴና ለመጨረሻ በይቅርታ ብታልሽ ብዬ ነው ማስበው። ቤተሰቦች ብቻ ከባድ ነው። ብሩኬ ግን ያው ከምንም በላይ እንኳን ሰላም መጣ። ለብዙ ቤተሰቦች ተናፍቀ ነበረ። ብቻ ከባድ ነው ቤተሰቦች አደ